አለምን እያነጋገረ ያለው የኢራን ጋዜጠኛዋ ቀጥታ ቴሌቪዥን ስርጭት ላይ ያለች ቴሌቪዥን ጣቢያው መመታቱ በአለም ላይ አነጋጋሪ ክስተቶች ብዙ ጊዜ የሚፈጠሩትም ቀጥታ ስርጭት ላይ ሰው ባለበት ሰዓትም ነው አስቦና አቅዶ ሳያውቅ የሚያደርገው ነገር እና የሚደረገው ነገር በተለይ ደግሞ አንዳንዶቹ ለማድረግ የማይፈልጉት ነገር ቀጥታ ስርጭት ላይ ድንገት ሲከሰትባቸው ይስተዋላል። ሌሎቹ ደግሞ ባልተጠበቀ ጊዜና ሁኔታ አደጋ ስመጣባቸው ይስተዋላል። ቀጥታ ስርጭት ላይ በርካቶች ከዚህ በፊት የተለያዩ አደጋ አልፎም የህይወት ህልፈትም ስከተልም ወይም ስስተዋልም ይገለጻል። በተለይ ከዚህ በፊት በተለያዩ በተፈጥሮ አደጋዎች ቀጥታ ስርጭት ላይ ያሉ ጉዳት የደረሰባቸው አልፎም ህይወታቸው ያለፈም አለ። ይህኛው ደግሞ የተፈጥሮ አደጋ አይደለም። ሌሎች ጋዜጠኞችም በቀጥታ ስርጭት ላይ ያሉ ጥይት ሲተኮስባቸው፣ አልፎም ደግሞ በመካከላቸው አንድ ቦምብ ስጋይ ሲፈነዳ፣ የተለያዩ ክስተቶች በቀጥታ ስርጭት ላይ ይከሰታል። ይህኛው ደግሞ በጣም አስፈሪውና አስደንጋጭ ነው። ዓለምን እጣ ፈንታ የምወስን ውጊያ የምካሄድበት በተለይ አሁንም ዓለም እጣ ፈንታ ይወስናል ተብሎ የምጠበቀው ስፍራ እስራኤል ነች። እስራኤል መኖር ያለመኖር የዓለም የመኖርና ያለመኖር እንደሆነ ግልጽ እንደሆነም ነው። በርካቶቹም እየገለጹ ያሉት ምክንያቱም እስራኤል ላይ ጦርነት ተነስቶ እስራኤል ከጠፋች አለም ጠፋች እንደማለት እንደሆነም ነው። ምክንያቱም የዓለም ፍጻሜ የሚወሰነው በእስራኤል ሕልውና ላይ እንደሆነም በርካቶቹ ሲገልጹም ተስተውሏል። እስራኤል በጣም ጠንካራና ትንሽዬ ሀገር በጣም ለዓለም ሀያል ከሆኑት ቁጥር አንድ አካባቢ ከምገኙት ሀገራት መካከል አንዷ እስራኤል እንደሆነ በርካቶቹም ይገልጹታል። ምክንያቱም እስራኤል በውጊያ ዙሪያ በጣም ከባድና በአደገኛ ሁኔታ መልስ ምት የምሰጥ እንደሆነ ጨምርም፣ አልፎም ደግሞ ለሉዓላዊነቷ ስጋት የሆኑት ሀገራትን በማስመልከት ከፍተኛ ውጊያ በመቅጠም ለማስቆም እንደምትሞክር ጭምርም ነው። ከዚህም የተነሳ እስራኤል ብርቱ ወቀሳ እንደቀረበባት ጨምርም ነው። የፊልስጤማውያኑ የማይረሳ ነው እንደ እንደምታወቀው ዓለም ላይ ከፍተኛ ውጊያ ከተደረጉበት ስፍራዎች መካከል የእስራኤልና የፍልስጤም ጦርነት ነው። በዚህም አያሌ ቁጥር ያላቸው ፍልስጤማውያን ለሞት ተዳርጓል። እስራኤልም ጥቂት ቁጥር ዜጎቿ ቢሞቱም ግን በብዛት እየተሰደዱና ስቃይ ላይ የተዳረጉት በርካቶቹ ፊልስጤማውያን እንደሆኑና ሀገርን የማስፋፋት ፕሮጀክትም እንደተያዙ ጭምርም ነው። ዳግም ስትመሰረት እስራኤል ጠባብ ሀገር የነበረችው በፊልስጤም መካከል ዳግም በመቀላቀል ነበር የጀምሩት። አሁን የራሳቸውን ንጹህ ዜጎችን እያዘፉ እንደሄዱ ጭምርም ነው። የኢራንና የእስራኤል ጦርነት ለምንድን ነው እንደዚህ የከረረው ኢራንና እስራኤል እኮ አይጎራበቱም። ታዲያ እንዴት ነው ለዚህ ጦርነት ያበቃቸው ምንድን ነው? በማለት ነው በርካቶች የገለጹ ያሉት። እንደምታወቀው እስራኤል ለሉዓላዊነቷ አስጊ የሆኑት ሀገራት ኒውክለር ስታመርት በጣም ነው የምትጠነቀቀው ምክንያቱም ነጌ ወደ ራሷ መምጣቱን ለማይቀር ዋነኛ ጠላቶች እንደሆነ አድርጋ ነው የምታስበው። የኢራንና የእስራኤል ጦርነት የዛሬውን አርገውና መልካም ግንኙነት እንደነበራቸው ታሪክ ማይደሮች ላይ ያሉትን እስኪ የምናየው ይሆናል። የእስራኤልና የኢራን ጠላትነት ምንጭ ምንድን ነው? እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባሕረ ሰላጤው ሀገራት በተለየ መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዳዊቷ ሀገር እውቅና በመስጠት ሁለተኛዋ የእስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው የመካከለኛ ምስራቅ ጠንካራ የአሜሪካ ጋር በነበረው የሻ ፓህላቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለ ልዩነት መልኩን ቀየረ። የአያቶላ ሆምኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ስል የመንግስታቸው ዋነኛ መለያም የአሜሪካንና የአጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም እውቅና አነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤል መንግስት ሲዋጋ ነበረው ለፊሊስጢን ነጻነት ድርጅት ፒኤልኦ አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫይስ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መግለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፊልስጤም ተዋጊዎች ጋር ወታደራዊ ልምምድንና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪ አዲሷ ኢራን ራሷን የፊልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ ሰላም ሆና ብቅ ብላለች እንደ ቫኤዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቁ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራንን ያመረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልንና ኢራንን በአይነ ቁራኛ እየተጠባበቁ ቆይቶ ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ አገር ኢራን መሆኗን በማመን የዘወትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታ የበለጠ እንቅልፍ ነሳት የኢራን ኒውክሌር ና የእስራኤል ስጋት እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላ ቴራን ኒውክሌር ፕሮግራም ነው ለዚህም ኢራን የቦንቦ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራም ብቸኛው አላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ አላማ ያለ ነው ስትል ቆይታለች። ይህን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒውክሌር ማብለያ ጣቢያን ሲቱአኔት በመባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶችንም ዕላማ ያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንስ ተመራማሪው ሞይሰን ፋክሪዛሄድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኚህን ተመራማሪ ለመግደል ያደረገችው ተደጋጋሚ ጥረቶች ሳይሳካሉት ቆይቶ ነበር። ከአምስት ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ ፋክራ ዛይድን የመግደል ውጥኑ ሰምሮለታል። ኢራንም ብትሆን በእስራኤል ላይ ድሮኖችንና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ እንደ አውሮፓውያን አቆጣጠር 2011 በሱሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልንና የኢራንን የቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመፅ የተነሳባቸውን ፕሬዚዳንት ባሻር አልአሳዳንን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብን፣ ስልጠና የሚሰጡ የጦር መኮንኖችን ልካለች። እስራኤል ደግሞ ጠንካራው የሊባኖስ ሂዝቦላህ ቡድን ከኢራን የሚያገናኛቸው ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የባሻር አልአሳድ መንግስት መወገድን አጥብቃ ትሻ ነበር። እስራኤልና ኢራንን በየብስ ላይ ከመጋረጃ ጀርባ የሚያካሂዱት ጦርነት ወደ ባህር ላይም ተሸጋግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮችም ላይ ስጋትን ስደቅን ቆይቷል። እንደ አውሮፓውያን አቆጣጠር 2021 ላይ እስራኤል እቃ ጫኝ መርከቦቿ ላይ በኦማን ባህረ ሰላጤ በኩል ሲያልፉ በራን ጥቃት እንደተፈጸመባቸው ከሳለች፣ ራን ደግሞ ቀይ ባህር ላይ ስጓዝ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልንና የወዳጆቿ ምዕራባውያን መርከቦችን ዕላማ አድርጎ ሲያጠቁ ቆይተዋል። ክቡራትና ክቡራኒቱ አድማጮች እንግዲህ የኢራን ጣቢያን ዋና ቴሌቪዥን ጣቢያ መመታቱን በማስመልከትም የኢራን ዋና መሪ መንግስታዊ ሽብር በማለትም ነው እስራኤልን የተቹት። አጠቃላይ እንግዲህ በአሁኑ ሰዓት የእስራኤልና የኢራን ጦርነትን በማስመልከት አጠቃላይ ያልታሰበ ክስተት በቀጥታ ስርጭት ላይ የሆነውን ነው ለእናንተ ይዘንላችሁ መጣ ነው ነኝ ከቢኪታ ቦረንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩ ልኝ